በቃ ማለት ትርፉ ራስን መጉዳት ላይ ዛሬ እንደምታዩት ነው። በቃ ስም መጉዳት ነው። ታዲያ ምን ያስለቅሳል? ምን ያነፋርቀሃል? እኛ ኮ ተናግረን ነበር ከመጀመሪያውም። በጎቹ ዝም ብለው ገስት ላይ ያስገቡህ፣ በርታ በርታ የሚልህ እኮ ዝም ብለው ነበረ። አቶ ምንቴ፣ እንግዲህ በዚህ መልኩ ክሎሮክስን ጥጥ ቀጥ አድርጎ ተፈንክቶ እንግዲህ እያለቀሰ ይገኛል። ከንቱ ልፋት ነው። ዝም ብሎ ነው እያለ ይገኛል ማለት ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። እዚህ ጋር የተሳሳተ መረጃ ከጓደኛቸው ጋር እየተጻጻፉ ግን ነገር ግን የብሩክ ፍቅረኛ ናት፣ እንዲህ አይነት ሴራ ልታሴር ነው እና እባክሽን ስሪልን ብለውናል፣ እያሉ አንዳንድ ወሬኛ ዜና ዘጋቢዎች አሉ። ስም መጥራት አያስፈልግም። ያያችሁበት ቦታ ይህን አይታችኋል፣ ነገር ግን ውሸት ነው። ይሄ እርስ በርስ ከጓደኛ ጋር እየተጻጻፉ ከዛው ስክሪንሻት ያደርጉና፣ እስኪ ልብ ካላችሁ ማን እንደጻፈላችሁ እስከነ ፎቶ እስከነ ሰዓቱ፣ እስኪ ፖስቱ፣ እስኪ እንደዚህ አድርጋችሁ አውጡ መረጃ። እስኪ ዝም ብላችሁ ራሳችሁ በአንደኛ ስልክ ጽፋላችሁ፣ ስክሪንሻት ታደርጋላችሁ። የብሩክ ፍቅረኛ እንደዚህ ብላለች፣ ሌላ ሴራ አስባለች፣ ሌላ ነገር አስባለች። ሃይሜን ስለደገፍኩ አስፈራሩኝ፣ ምን እንደዚህ አሉኝ እንደዚህ ማን ምንድን ነው ማን ስለሆነሽ ምን ስለሆንሽ ያስፈራሩሽ ሲጀመር ሁሉ ጊዜ የውሸት ዜና እንደዘገብሽ ትኖር ያለሽ መቼ የሆን ስርዓት ይዘሽ እንደ በስርዓት ቪዲዮ እምትሰሪው አንድ ጊዜ እኛን ልትኮረኩም ማለት ነው አንድ ጊዜ ማለት ነው እኔን ልትኮረኩም ቪዲዮ ሰራችብኝና አናቷን ስላት ከዛ በኋላ ጸጥ አለች አሁን ስሟን መጥራት አልፈልግም ምክንያቱም ምላሽ ስላሰጠችኝ ውሸቷን ስለነገርኩባት ስለዘገብኩባት ማለት ነው ሀና ማሩ ናት ምን ነው ምን አስዋሽኝ እ ሀና ማሩ ከዚህ በፊት እኔን ልታሳፍር ቪዲዮ ሰርታ ለምን ሀይሚን ትናገር ያለሽ ብላ ስእትት ስትል እህተት አርጊ አስጣልኳት ማለት ነው። እንዳለ መረጃዋን አውጥቼባት የውሸት መረጃ እንደምትሰራ ማንም ሰው ነው የሚያውቃትና ሀታ ፕሮፋይል ቀይራ ነው ቲክቶክ ላይ ራሱ የምትሰማራውና ተከባብረን ነው ያለ ነው። ነገር ግን ይሄ የውሸት መረጃ እንደዚህ ከጓደኞች ጋር የተጻጻፍሽ ጓደኞች ጋር የደወልሽ ከላይ አስፈራራኝ ከላይ እንዲሆነ፣ ኧረ ማንም አይሰማሽም ማንም ስነ ስርዓት የውሸት ዜና አዘግቢ እንደ ሀሳብ ግን፣ ዛሬ የመጣሁበት ጉዳይ ሃይሚና ብሩኬ ታርቀዋል። ግን ነገር ግን ምንቴና ቴዲ ከህይወታቸው ፍንቅል ብላችሁ እንድትወጡ መልካም ምኞታችን ነው። የጨረቃ ፋሚሊዎች እንደው አትወላውሉ ባካቸው፣ በጎቹ አትወላውሉ፣ ያልሆነ ተስፋ ትስጡ ሰው ምክንያቱም ያልሆነ ተስፋ ሰታችሁት፣ ይኸው ልጁ ጉድጓድ ውስጥ ገባ። አሁን እንዴት ይውጣ? ግራ ገብቶታል፣ ልጁ ማለት ነው። መንቴ እና የማያገኙት ሰው መመኘት። ስንት ጊዜ ጓደኞችህ መክረውህ፣ ስንት ጊዜ ዘክረውህ፣ አንተ እነሱን አልሰማቸውም በሰዓቱ። ሶ ሀይሜ ማትገኝ ሰው እንደሆነች ማንም እያወቀ እኮ እኔ እየተነሳ እየወጣ አፈቅራት አለሁ ወዳት አለሁ የሚሉት ነገር ግራ ይገባኛል። እንዲ ቆይ ከአንበሳ ጉሮሮ ማን ያወጣል ስጋ? እንዴ እንቴ እንገራችሁ የፈለገ ነገር ቻሌንጅ ይበዛል ፍቅር ላይ የፈለገ ቻሌንጅ ከብሩ ጋር ሊፈጠር ይችላል በሃይሚና በብሩኬ መካከል ነገር ግን ሃይሚ ማሳልፈው አሰጥም ብሩኬ ማሳልፈው አይሰጥም ግን ለመረጋጋትም ሆነ ምንም ለማለት ሆነ በቃ ተለያይተናል እዚህ ቦታ ሄጃለሁ ሄደናል ይባባላሉ እንዲያው እኔ አሁን ትናንት አሁን ብሩኬ ሄዳለሁ አለ ሌላ ሀገር ራሱ ባህር ዳርም ከሀገር ውጭ ቢወጣ ራሱ ማለት ነው እንደው ትኪት ቁርጥ ሀይሚ ትሄዳለች እንጂ በፍጹም አትቀርም ነበር፣ በፍጹም ማለት ነው። እኔ እንደውም እንደዛ ነው ያሰብኩት። ወይም ደግሞ ደብቋት ይዞ ሄዶ በቃ አልመጣችም ሀይሚ ብሎ በኋላ ሰፕራይዝ ቢያረጋችሁ እንደዛ ብሎ ቢያንጫጫችሁ ራሱ በጣም ደስ ይለኝ ነበር እኔ ማለት ነው። አሁን ራሱ የሆነ ሀገር ይሄዳለ አሁን በቅርቡ ማለት ነው። ቤተሰቦች ማለት ነው በቅርቡ ሰፕራይዝ አለ። እና እንደው ስትሄድ ብሩክ ከቻልክ ማለት ነው እኔ ሀይሚን ትቻ ትሄጃለሁ እና ምናምን ብለህ ወይ ደግሞ ወይ ሀይሚ ብሩኬ ብሩኬን ትቼ ሄጃለሁ ብለሽ ከሁለት አንዳች ብቻ አንድ ፋውል ብሰሩ ደስ ይላል። በሃይሚ በኩል ፋውል ቢሰራ ነው ደስ የሚለው እኛ ብሩክ፣ ምክንያቱም ያው ሃይሚ ብትሄድም እንዴት ነው ፋውል አይሆንም ያን ያክል በተግባር ነው የሚፈልጉት የሚናደሰው አይኖረው። በሀይሚ በኩል ግን ብሩክ የሆነ ቦታ ሄደ ተተባለ ወይኔ እንዴት ነው ጡቷ የተቀማች ህፃኖች አሉ አይደለ? ጫጫጫጫጫጫጫጫጫጫ ነው የሚሉት። ልክ እንዴት ነው ጡቱን ሲቀማ ህፃን አሁን በደንብ ማገማግ እያደረገ ሲጠባ ሲቀማ በጣም አድር የሚያለቅ ሰው ልክ እንደዛ ነው። ቲክቶኩን የሚያለቃቅሱት ትናንትና ቦብዬ ሄዳለው በቃ ቻው ሃይሚዬ መልካም ሄት ይሆነልሽ ብሏለ እንደዛ ጫጫጣ። ኦ ማይ ጋድ ደስ ሲል ግን ድባቡ ኮንፊደንስ አለመኖራቸው በጣም ነው ያሳቀኝ እስካሁን ድረስ። እናንተ ግን ሚዲያ ላይ ስትሆኑ ግን አንዴ አያመልጣችሁ። አንዴ ካመለጣችሁ በስማም ተናዳችሁም ሆነ ተደስታችሁ ካመለጠ ካመለጠ አመለጠ ነው፣ ሚዲያ ላይ ማለት ነው እና ሚዲያ የምሰሩ ሰዎች ጥንቃቄ አድርጉ። በቃ ጥንቃቄ ከአንድ ስተት ሁለተኛ ስተት መማር አለባችሁ። በርቅት እኮ እናንተ ይሄ የቅናት መንፈስ እኮ ብዙ ነገር ነው የሚያስለፈልፈው ለዛ ነው ለምን ብሩኬን፣ በጣም ብዙ ሰው ይቀናበታል። በጣም ብዙ ማለት ነው። እና አይዶን ነው እንግዲህ ወይ ለልጃቸው ሊድሩት ይሆን፣ ወይ ሀይሚን ለልጅ ሊልሩ ይሆን፣ አይገባኝም። እኔ እንዴት እንደሆነ አላውቅም። ሴት ሆናችሁ ከሴት ጎን ቁሙ የሚሉትስ ነገር፣ ሀይሚ ወይ አልተደፈረች ወይ አልተጠቃች። ሰው ስራ የሚሰራ ሰው ከጎኑ ቁሙ ይላል። ሀይሚን አበረታቷት ብትሉ፣ ሶኬ እንደዛሽ ይደገፋል። ለሃይሚ ድምፅ ሆኑላት። እንዲህ ሰው ራሱ ቪዲዮውን ሰምቶ ራሱ ምን ሆና ነው ብሎ ጥያቄ ይሆንበታል እና በጣም ግራ የሚያጋባ ነው። በዚህ አጋጣሚ ዛሬ ሀብ ማለት ነው ቴዲን አግኝቶ አንድ ነገር ቢናገር በጣም ነው ደስ የሚለኝ እውነት ለመናገር ማለት ነው። ምክንያቱም በቃ ከዚህ በኋላ እነዚህ ልጆች በህይወታቸው ውስጥ ሌላ ሶስተኛ ሰው መምጣት መግባት የለበትም ብዬ ነው የማስበው፣ እንደኔ ማለት ነው እንደኔ ያመለካከት ምክንያቱም ይበቃል ከዚህ በኋላ እኔ አስታራቂ ይፈልጋችኋል፣ ጸብ ታመጣላችሁ ብዬ አላስብም እኔ። ምክንያቱም በቃ አሁን ጸብ ሲበዛ ድካም ድካም እየመጣ ነው። በድካም ላይ ድካም ሲጨመር ደግሞ ሌላ ነገር ነው። ስለዚህ ፍቅራችሁን ያዝልቅላችሁ ነው የምንለው እኛ ሁሌም ጸሎታችን። እኛ አንዱን አርቅልን አንዱን አቅርብልን ብለን ስለት አናደርግም። ጋይስ ለማንኛውም ለሁላችንም ማለት ሚዲያ ሶሻል ሚዲያ ላይ ምን ማውራት እንዳለብንና ምን ማውራት እንደሌለብን እያንዳንዳችን ለምንናገረው ንግግር ጥንቃቄ የሚያሳፍርና የሚያሳፍር ነገር እንድንለይበት ሀይሚና ብሩኬ አድርገውናል፣ እዚህ ጋር ማለት ነው። ምክንያቱም ማንም ሰው በልህ በቅናት መንፈስ በቃ የሆነ አላደለ በምንም በሉጥ ብቻ ወደ እንጃ። ከዚህም በላይ 24 ሰዓት እኮ ነው እናንተ ሲያወሩ ያደሩት እኮ ወይኔ ብሩክ ወይኔ ያለማየሁ ልጅ ታሪክን አልሰማ፣ ለነገሩ ይደርሰዋል፣ ቲክቶክ ላይ ማለት ነው። እና ደግሞ ታርቀው ሲመጡ ማሽቃበጣቸው በጣቸው። ክብሩን ይውሰድ መድኃኒዓለም። እንደዚህ አይነት ኦዲየንስ አትሆኑ ባይዘውይ ማለት ነው። ከዚህ ማለት ለሁለተኛ ጊዜያችሁ ተስተካከሉ፣ ተማሩበት። ምክንያቱም ከሰው ላይ ስህተት፣ ከብረት ላይ ዝገት አይጠፋም። እንደ ሀሳብ እንግዲህ ቴዲ እና ቴዲ እና ምንቴ ከሀይሜ ህይወት ፍንቅል ብላችሁ ውጡ። ቴዲም አትመጥንህም። ሀይሚ ለአንተ እሷ የሚመጥናትን ሰው መርጣ ይዛለች። ስትጠየቅ ትላንትና ሰምተሃል እንግዲህ አይተሃል። ሀይሚ ብሩኬን ትፈልጊዋለሽ ወይ ስትባል አዎ ነው ያለችው። ሶ እንታረቅ በቃ ሲል ይቅርታ ብላ እንታረቅ ነው ያለችው። እና እኔ ሌባ ጣት ነው የማውቀው በሀገራችን ቤተሰቦች ደግሞ የማርያም ጣት ብላችሁኛል። አይዶ ነው እኔ አላቅም። እኔ በልጅነቴ እንግዲህ ሌባ ጣት ስንል ነው እኛ ያደግነው ማለት ነው በሕፃንነታችን በሷን የታረቁት እንደ ሕፃንነታቸው ማለት ነውና ብሩኬና ሀይሚም ሁሌ እርቅ የለም። ሁሉ ጊዜም ደግሞ ሀይሚ በራት ትክፈች በቃ የፈለገ ነገር ቢመጣ በርዘግተሽ እንኳን የሚያሸንፈሽ ነገር ቢመጣ ቤተሰቦችሽ አሉ፣ ኦዲንሶችሽ አሉ። በጣም በቃ ከቅምሽ በላይ ሆኑ የሚመጣውን ሰው አሉ ቤተሰቦችሽ። ሲቀጥል ደግሞ ብሩክ እንዲህ ለሚረባ ለማይረባ ነገር አሳልፎ የሚሰጥሽ ወንድ አይመስለኝም። እኔ በእኔ በኩል ማለት ነው። ስለዚህ ለማንኛውም ነገር ለትንሹም ትልቁም የሆነ እድል ማመቻቸት የለብሽም ብዬ አስባለሁ። ሀይሚ ከአንቺ ጠንካራ ነገር አሳይተች ብሩክ ደካማ ጎን ሆኖ ከታየ እንኳን እናግዝሻለን። ምንም ችግር የለም። ወንድማችን ይሰማል። ስለዚህ የእኛ ውድ ቤተሰቦች እንግዲህ ዛሬ ቴዲ ምን ደረጃ ላይ እንደሚደርስ የምናየው ይሆናል። እንትና ክሮሮስ ከመጠጣት በፊት ከራስ ጋር ሆን ብለን ነበረ። እንግዲህ ምንም ማድረግ አንችልም። ያው የቦጎቹን ስራ ተከትለ እንግዲህ፣ በርታ ተስፋ ትቁረጥ እያሉ በእርግጥ ፈምሰሃል ጎበዝ ሆናል። በእርግጥ ማለት ነው ፍቅር ባይሳካ እንኳን ፌመስ ሆኗል። ስለዚህ ምንም ማለት አይደለም። ነገር ግን ያው ብሩኬ ጋር የሚደርስ ወንድ እስካሁን ድረስ የለም በዚህ ምድር ላይ። ሁሉም ማፈቀርን ይላል አይሜን። እኔ አንድ ሰው አላየሁም ከብሩኬ ጋር የሚወዳደር በምንም በምንም በሉት በምን በርካታ ባለባበስ ራሱ ማለት ነው። የምሬን ስነግራችሁ ማንም አንድ ወንድ የለም። በቃ ወይ ለሀይሜ ይሄ ይሆናል የሚባል ወንድ ማለት ነው። ሁሉም የሚያፈቅራት ሽልጥልጥ ሽልጥልጥ እና ለማንኛውም አትሽለጥለጡ። በቃ ሀይሜ ተወስዳለች፣ አለቀ። ብሩክም እንግዲህ በቃ አንድ የሆነ ነገር ማረጋገጫ፣ ነገር አድርግ አድርግ ይሉሃል። ምን እንደሆነ እንግዲህ አላቅም። ማረጋገጫ ከዚህ በላይ እና እንግዲህ የሚዲያው ማረጋገጫ ይሄ የፈረደበት ቀለበት ነው። ደግሞ ቀለበት አድርጎ ውልቅ አርጋ በጥሎ፣ ሳይሚ ችግሩ እኮ እሱ ነው። እና መጀመሪያ መግባባት አለ፣ መጀመሪያ መተማመን አለ፣ ቀለበት ደረጃ ለመድረስ። ሲቀጥል ደግሞ ቲክቶክ ላይ ከዚህ በፊት የሰራቸው ሴቶች ልጆች አሉ፣ ሁለት ልጆች። እነሱ እሷነች ፍቅረኛው፣ እሷናት እንደዚህ እያላቸው ሀታሽ ቃብጡ። ፍቅረኛው ማ እንደሆነች አናቃትም፣ እንድናቃትም አንፈልግም። ብሩኬ በዚህ አጋጣሚ እንዳታመጣት፣ እንዳታመጣት እንዳታመጣት ሁሌ የሆነ ችግር ሲፈጠር ሲያብጠለጥሩ ነው የሚኖሩት። ስለዚህ አታምጣ። ከሀይሚ ጋር መፍታት ያለብህን ማወቅ ያለባትን ነገር በሀፊት ንገራት። ከዛ በኋላ ህይወታችሁን ኑሩ፣ ህይወታችሁን ምሩ። እግዚአብሔር ይመስገን። ምንም ቪዲዮ ብትሰሩ እናንተ ይታይላችኋል። በዚሁ በስራችሁ ቀጥሉ። በተለመደው ስራ በእርግጥ አይዲያ ይጠፋል፣ ነገር ግን ደግሞ አንዳንድ ፊልሞችን ማየት አለባችሁ። አንዳንድ ግጥሞችን እያያችሁ ከዛ ከግጥም ላይ የሆነ የሚወሰዱ ነገሮች አሉ፣ የሚሰሩ ማለት ነው። በድራማ መልክ የሚሰሩ ብዙ ነገሮች አሉ። ለዚህ ለዚህ ደግሞ ሀይሚ ጎበዝ ስለሆነች ብሩክም ደግሞ የመከወኑ ብቃቱ ስላለው ያኔ ትሰሩታላችሁ። እንደዚህ አይነት ስራ እየሰራችሁ ቻናላችሁን ማሳደግና ማንነታችሁን፣ ራሳችሁን፣ ክብራችሁን በጠበቀ መልኩ ቪዲዮ መስራት ትችላላችሁ ማለት ነው።